ት ነች። መርሃዊ ደህና ናት። አኒሚያ ስላጋጠማት በቂ የሆነ ፈሳሽ ብንሰጣት ይስተካከል ላ ስላልቻለ ደም ያስፈልጋታል እኮ። ላድለ እንዴት አደ የምን ችግር አለው? እየእኔኑ ሰዱት፣ የምትፈልጉትን ነገር አድርጉ፣ እሷን ብቻ አድኑልኝ ዶክተር። እኔም በሆነ እኮ እሰጣታለሁ ግን ደግሞ የደም ታይፕ ከእሷ ጋር እንዲህ አይነት አይደለም። ቆይ እዚህ እናንተ ጋር የለም? በጣም አዝናለሁ። እንደዚህ አይነት የደም አይነት ሆስፒታላችን ላይ የለም። እናንተም የምትችሉትን አድርጉ፣ በሰዎችም አስፈልጉ፣ እኛም የምንችለው እናደርጋለን። እባክሽ እባክሽ ልለምንሽ፣ የምትፈልጉትን ያህል ገንዘብ መክፈል ይችላሉ። ምሩ ይህም ብቻ አድኑልኝ፣ እንዳትሞትብኝ እባክሽ። የሕክምና ስራ እኮ በገንዘብ የተቋቋመ አይደለም። እኛ ምንችለው እናደርጋለን። እናንተ ምትጽልጉ ሺ ደም ከየት እናመጣው? ደም ከየት እናመጣው? ኪራ ጽናት ጽናት ኪሩ እኔ ምሩን ማጣት አልፈልግም ሳን ካጠሙታሉ ኪራሰን ማጣት አልፈልግም። ናኦሚ እኛም እኮ አንፈልግም፣ ደሞ አናጣትም። በቃ ከሰው እንፈልጋለን እሺ ናኦሚ። አንተ በሄድክበት ሁሉ የሰውን ልጅ ለመጉዳት የተፈጠርክ ሰይጣን የሚቀናብሰውን እስኪ ራስ ቤተሰቦችህን ምንድን ነው ያደረግካችሁ? አሁን ደግሞ በአንተ ምክንያት አንዲት ምስኪን ሴት ሕይወቷን አታ ነበር እየሆንክ የምትኖረው የሐዘን ምክንያት እየሆንክ የምትኖረው። ሰላም ሰላም ጋይስ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን እጅጉን ሰላም ነኝ ውዶችዬ። ለቤት ያዲስ ይሆናችሁ። ፕሊስ መጀመሪያ ሰብስክራይብ፣ ላይክ፣ ሰብስክራይብ፣ ሼር አድርጉ። ነባር ቤተሰቦች ላይክ ሼራችሁ አይለኝ ውዶችዬ። ጽናት ክፍል ሰባ ስድስት ይዤ መጥቻለሁኝ። ፕሊስ አብራችሁ ይቆዩ። ቪዲዮውን ስጀምሩ ፕሊስ ላይክ ሰብስክራይብ ሰፖርት እያደረጋችሁ አብራች ይቆዩ። ምሩዬ እንግዲህ ሆስፒታል ገብታለች። በአስቸኳይ ደም ያስፈልጋታል። ዶክተሮቹ እንዳሉት በጭስ ምክንያት ነው ሁሉ የደረሰባት ብለውታል። ናሁሜ ደግሞ ተወቃሽነቱን ቅዱስን አድርጓል። ቅዱስ ደግሞ ሁልጊዜ እንደዚህ ነው አንተ ስራህ እንደ ስምህ ቅዱስ ሳይሆን እርኩስ ብሎ ጸጸት ውስጥ ገብቷል። ምን ተፈጠረ? እስኪ አብራች ቆይ የተፈጠረውን አብረን እናያለን ማለት ነው። ውድ ቤተሰቦች ውዶች፣ እንግዲህ ከባለፈው ክፍል እንዳየነው ቅዱስ ቡና እየጠጣ ያለ የሆነ የቡና ጭስ ነበረ። ያ ነገር እንደዚህ ይሆናል ብዬ አላሰብኩም። እንግዲህ ዶክተሮቹ እንዳሉት ያ ነው ብለዋል ማለት ነው። ሆስፒታል ገብታለች ምሩዬ እንግዲህ ሆስፒታል ከገባች በኋላም ምሩዬ ደህና ናት፣ ግን በአስቸኳይ የደም ያስፈልጋታል ደም ያስፈልጋታል ተብሏል። በኋላም እንግዲህ ዶክተሯ ከመሀላችሁ አንድ ሰው ፈልጋለሁ በማለት ክብሮም እንዲገባ እንዲያናግራት ፈቅደው ነበረ። እንግዲህ ክብሮምም እንደሚለው ዶክተሩ እንዳለችው በቃ የሆነ ጭስ ነበረ። እንግዲህ ጭስ ነገር አፍኗታል ማለት ነው። ምናልባች ቤት የተጠቀማችሁ ጭስ ይኖራል ብሎ ምክንያቱንም ሲነግረው ለእነ ናሁሜ ሲነግራቸው ቅዱስ እኔ ቡና እየጠጣው ነበረ፣ ምናልባች እጣኑ ይሆን ሲልም ናሁሜ ዘሎ አንቆታል። እኔ ያለሷ ባዶ ነኝ፣ እኔ ያለሷ ጎደሎ ነኝ እኔ ባጣት በአንተ ነው ስበው በማለት አንቆ ይዞት ነበረ። አንተ ተረጋጋ፣ እንደዚህ በመሆን አይደለም በማለት አረጋግተውታል። ቅዱስን በኋላ ትቷቸው ይሄዳል። ቅዱስም ይላል ቅዱስ ሁልጊዜ አንተ ምንም የሰውን ህይወት ማትረፍ ሳይሆን የሰውን ህይወት ማጨለም፣ ጸጸት ውስጥ መግባት፣ ሰውን መግደል ብቻ ነው ያንተ። እንደ ስምህ ቅዱስ ሳይሆን እርኩስ ነህ እያለ እንግዲህ ራሱን በጸጸት አለንጋ እየገረፈ ብቻውን እየሄደ ነበረ። እንግዲህ በኋላም ወደ ሆስፒታል ስንመለስ ምሩዬ ትላለች፣ እኔ እንደዚህ ምነቃል መሰለኝም በዛው ምቀር ነበር የመሰለኝ ስትል ነበረ። ናሁሜ ደግሞ እሷ ለማረጋጋት ምንም ችግር የለውም፣ ምንም አልተፈጠረም፣ በቃ ተረጋግተች እንወጣለን እያላት ነበረ። ለነ ጽናት ትላለች ምሩዬ፣ አደራችሁን ላላዛልቀው፣ አጉል ተስፋ ሰጥቼው ህይወቱን ላጨልምበት ነው። ለናሁሜ ግን አደራ እናቴንና ናሁሜን አደራ፣ በሰማይ በምድር፣ እኔ እንደሆን ካሁን በኋላ ዋጋ የለኝም ትላለች፣ ለነ ሰኒ እናለነ ጽናት ጽናትም ጭንቀት ውስጥ ገብታለች። ምሩዬ እንደዚህ አትበይ፣ ተረጋጊ፣ ደህና ኮነሽ እያሏት ነው። እንግዲህ ኪራና ቅዱስ ኪራና ናሁሜን ደግሞ ዶክተሯ ወስዳ በፍጥነት ደም ያስፈልጋታል፣ በእርግጥ ደህና ናት፣ ግን በአስቸኳይ ደም ያስፈልጋታል ስትልም፣ የኔን ደም ውሰዱ፣ እሷን ብቻ ትርፉልኝ ይላል ናሁሜ። እንግዲህ ብዙዎቻችን እንደዚህ ያለ አጋጣሚ በሚያስፈልገን ጊዜ የእኛ ደም ከሚያስፈልገው ሰው ጋር ተመሳሳይ አይደለም፣ በብዛት ማለት ነው። እንደዚህ ያሉ ኬዞች በብዙዎቻችን ህይወት ላይና ብዙ ነገር ያስተምረናል። በዚህ ነገር እንዲህ ያለ ነገር ሲገጥመን ተረጋግተን ለውሳኔ መቸኮል ሳይሆን ተረጋግተን መፍትሄ መፈለግ ነው የሚያስፈልገው። ከዚህ ብዙ ነገር እንማራለን። እናንተስ እንዴት አያችሁት? እንግዲህ ናውሜ ይላል፣ እሷን ብቻ አድኑልኝ፣ እኔ ያለሷ ባዶ ነኝ ሲልም የእሷ ደምና የናሁሜ ደም ተመሳሳይ አይደለም። በነገራችን ላይ የእሷ ደም በሰላም እንደዚህ በቀላሉ የሚገኝ አይደለም እሷ ጋር ተመሳሳይ ደም ስለዚህ ሆስፒታላችንም የለም ትላለች ዶክተሯ። ናሁሜ በጣም ተጨንቋል። እኔ ኮኪራ ያለ እሷ ባዶ ኮ ነኝ፣ ያለ እሷ ጎደሎ ነኝ፣ ያለ እሷ ምንም ነኝ እያለ እንግዲህ በጣም ስሜታዊ ሆኖ ነበረ ናሁሜ። በኋላም ወደ ውጭ ከወጡ በኋላ ዶክተሮች የተማሩት ለምንድን ነው እንዴትም ብለው የኔን ደም በላብራቶሪ ቀምመው ከእሷ ደም ጋር እንዲመሳሰል ማድረግ አለባቸው እያለ ነበረ። እንግዲህ ብዙዎቻችን ሲጨንቀን እንደዚህ ያሉ ነገሮችን እናገራለን። አንዳንድ ጊዜ ዶክተሮች ራሱ ስሜታዊ የሚሆኑት የማይሆን ንግግሮች በስሜታዊ ነገር የማይሆን ንግግሮች ስንናገራቸው ብዙ ነገር፣ ብዙ ጭንቀት፣ ብዙ ታካሚዎች ስለሚያዩ ቴንሽን ውስጥ ይገባሉ ና ከእነዚህ ያለ ነገር ብዙ ነገር እንማራለን ብዙ ነገር እናተርፍበታለን ማለት ነው። ድራማም ቢሆንም በኋላም እንግዲህ ተረጋጋ ብለው ነገሮችን እያረጋጉን ነበረ። እንግዲህ ክብሮምም ለቅዱስ ይደውል ኪራማ ያነሳም እንግዲህ ክብሮም ሊያገኘው ሄደ። ጽናት ምሩዬ እንዴና ሲለውም ምሩዬ ምንም አትልም። ግን አንተ እኮ መተ መጠየቅ ነበረብህ። እንዴት ብዬ መጥቻይ ነው አለያት። እንደዛ በሆንማ ቤተሰቦችንም በቀበርኩ ነበር ይላል። እንግዲህ ቅዱስ ያልተነገረ የተዳፈነ ረመጥ የሆነ በየቀኑ ልቡን አይምሮውን አስተሳሰቡን እየገረፈው ያለ ያረሳው ጸጸት አለ። ምን ይሆን እሱ ጊዜ የሚፈታው ነው። ለእኛም ግልጽ አይደለም። ምንድነው ችግሩ ሲለውም ክብሮም በነገራችን ላይ ምሩ የደን አይደለችም፣ በፍጥነት ደም ያስፈልጋታል። ሲልም እንዴት ማለት እኔ እኮ የደም አይነቴ ከማንኛውም ሰው መስጠት ይችላለሁ። ሲለውም ይሄ እኮ መልካም ሀሳብ ነው። በል አሁን ሂደን ለምሩ እንድረስላት። አይ ነገሩ ተወው። እኔ ለሰው ሞት እንጂ ለሰው ህይወት መጥፋት እንጂ ለሰው ህይወት ማዳን ማትረፍ የሚባል ነገር የለም። ስለዚህ ቢቀርብኝ ይሻላል ብሎ ቅዱስ ትቶት ይሄዳል። ክብሮም እየከነፈ እየተከተለው ሄደ። ቆይ ምን ማለት ፈልገ ነው? ታወኝ፣ ቅዱስ ክብሮም ታወኝ፣ እኔ ሁልጊዜ ስከተላችሁ ችግሬና ሁሉ ነገሬ መከራው ነው እናንተን የሚጨመርባችሁ። ስለዚህ ታወኝ፣ የእኔ ደም ይገላል እንጂ አያድንም። ስለዚህ ታወኝ ሲለውም እልቅ አንተ እየተጸጸትክ ያለኸው ቡና ስጠጣ ቡና ስጠጣ በነበረው ጭስ ነው እንደዚህ ሆነችው አይደል የምትለው። ስለዚህ ይህንን ደግሞ ልክሳት ይገባል። እኔ አልችልም። በቃ ታወኝ ሲለውም እልቅ አሁን ነው እየገደልካት ያለው። አሁን ይሄን ደም ሂደ ካልሰጥሃት አሁን ገለህ እንደቀበርካት ሊሰማህ ይገባል። ስለዚህ ከዚህ ሁሉ ጸጸት ልትድን የሚገባው አሁን ሂደህ በምትሰጣት ደም ነው ይለዋል ማለት ነው እንግዲህ ቅዱስን በቃ በዚህ ነገር እኔ ሰው መግደል ሳይሆን ወንጀለኛም ነኝ፣ ጸጸትም ሳይሆን ብዙ ነገር ነው የሚሰማኝ እያለው እያለ እንግዲህ ክብሮ ማረጋግቶ ወስዶታል። በኋላም እንግዲህ ለምሩዬ ደሞ ሰጥቷታል። እንግዲህ ምሩዬም እድሜ ለቅዱስ እያለች ነበረ። እንግዲህ በሰላም ወደ ቤቷ ተመልሳለች። እንግዲህ ኪራም ሂዶ በኋላ ቅዱስን ይቅርታ ይጠይቀዋል። ናሆሜ ስሜታዊ ሆኖ ባደረገው ነገር እባክህን ይቅር በለን ሲለውም፣ ሲጀመር እንደዛ ማድረግ የለበትም፣ ሲጀመር በዚህ መልኩ አልነበረም። ድንገት አውቄኔ እኮ ጭሱን ያፍንኳን የመሰለው ቢሆንስ ሲለውም፣ እንደ ቀል እያለው ነበረ ቅዱስ። ኪራ ደነገጠ። የእውነት መስሎት እንዴት ነው ይቅርታ የምጠይቀኝ? እኔ ስቀልድ ነው። እንደውም እኔ ነኝ ይቅርታ መጠየቅ ያለብኝ ሲለው ነበረ። እንግዲህ ይቅርታውን ተቀብሎታል። በኋላም እንግዲህ ወደ ቤታቸው ሁሉም ተመልሰው በተረጋጋ መንፈስ ሕይወታቸውን እየመሩ ነው። የኪራ አባት ይደውላል። ይክር አባትም ከደወለ በኋላ እንዴት ናችሁ? ደህና ናችሁ? ናፍቃችሁኛል እያለ እያለ ደህና ነኝ አባዬ፣ ሁሉ ሰላም ነው ይላል። እንግዲህ ጽናትም አቤት ጋሼ፣ እንዴት ነው ግን እኔ ኮ በቃ በምሩዬ ነገር ተወጣጥሬ ተጨናንቄ በቃ ረሳሁኝ ጠፋሁኝ ይላል፣ ትላለች ምሩዬ ግን በጣም አስፈርታኝ ነበረ። ምንም አይንካት፣ የክፉ ቀኔ ናት። ማንም ሳይኖረኝ ሲከፋኝ በሁሉ ነገሬ ከጎኔ የነበረችው ምርጥ ጓደኛዬ ከህትም ከናትን በላቸው ከናትን በላይ የሆነች ምስኪን ልጅ የዋህናቱን አይቶ የዋህናቷን አይቶ ፈጣሪ ስለማራት እግዚአብሔር ይመስገን እያለች ነበረ። እንግዲህ ጋሼም ስላልደወልኩላቸው መቼም ተቀይመውኛል ትላለች። ጽናት አይ ግድ የለም፣ የቤትመቤትነት ኃላፊነት ስለሚበዛበት ይረዳሻል። ምንም አይደለም ትላለች። እንግዲህ ኪራና ጽናት ጨዋታቸውን ቀጠሉ። በኋላም እንግዲህ ወደ ቀልድ እያመሩ እያሉ እንደ መኮልኮል ሲላትም ስሞትል፣ ታወኝ እኔ ሳቅ ልቤን ያደክመኛል። እባክን ታወኝ ስትለውም ስሞትልክ የሚለውን ቃል መስማት አልፈልግም። እሱ ነገርን ስሰማው ጆሮ ላይ የሚጮህብኝ ነገር አለ። ስለዚህ ታይ፣ እኔ አንችን ማጣት አልፈልግም። ይህን ቃልም እንድትጠቀሚው አልፈልግም። ስለዚህ ካሁን በኋላ ቃል እንድገቢልኝ እፈልጋለሁ። እንደዚህ ያሉ ቃላቶችን ደግመች ላታወጪ፣ እኔ በጣም ነው የምፈራው። አንችን አጥቼ መኖር አልችልም ይላት አልኪራ ለጽናት እኔም እኮ ያለአንተ ባዶ ነኝ፣ በቃ ካሁን በኋላ ምንም አልልም ብላ እንግዲህ ቃል ገብታለታለች። እንግዲህ ምሩዬም በሰላም ወደ ቤቷ ተመልሳለች ማለት ነው። እንግዲህ ቅዱስ ቢያንስ ጸጸቱን ይቀንስለታል ብዬ ነው ማስበው ለምሩ የደም መስጠቱ። እናንተስ እንዴት አገኛችሁት? የተወደዳችሁና የተከበራችሁ ቤተሰቦቼ የግል አስተያየታችሁን ደግሞ ኮመንት ቦክስ ላይ አስቀምጡልን። የምናሻሽለው የምናስተካክለው ነገር ካለ ከሰው ስህተት ከብረት ዝገት አይጠፋምና ሩትዬ፣ ይሄን ነገር አስተካክሊ፣ ይሄን ነገር እረሚ ብላችሁ ኮመንት ቦክስ ላይ አስቀምጡልን። የተከበራችሁ የተወደዳችሁ ቤተሰቦቼ ቀጣይ ክፍል በጉጉት ባይ ባይ።